በሲኤምአርስ በብርሃን ፕሮግራም ሲዘጋጁ ለነበሩ ቅድመ ተመካሪያን የዓመቱ ማጠቃለያ መርሃ ግብር ተካሄደ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን የገዳማት የበላይ አለቆች ጉባኤ ሲኤምአርስ በብርሃን ፕሮግራም ሲዘጋጁ ለነበሩ ተማሪዎች የዓመቱ ማጠቃለያ መርሃ ግብር አካሂዷል። መርሃ ግብሩ በመስዋዕተ ቅዳሴ የተጀመረ ሲሆን መስዋዕተ ቅዳሴውን የሲኤምአርስ ሰብሳቢ ክቡር አባ ኃይለማርያም መድህን መርተውታል። እግዚአብሔር የሰጠንን ፍቅር የመቀበል ድርሻ የእኛ ነው። የእሱን መንግስት የመኖ መኖርና በተግባር የማሳየት ኃላፊነት አለብን በማለት አስተምረዋል። በኢትዮጵያ ካቶሊካዊት ቤተ ክርስቲያን የገዳማት የበላይ አለቆች ጉባኤ ጸሐፊ የሆኑት እህታኔዝ መርሃ ግብሮ የተዘጋጀው ዓመቱን ሙሉ በገዳም ህይወት መሰረታዊ ስልጠና የወሰዱ ተማሪዎችን ለማበረታታት የተዘጋጀ መሆኑን ተናግረዋል። ዛሬ የተገኘንበት ዋናው ጥልቆ ነገር ዓመት ሙሉ ትምህርት ላይ የቆዩ የቤተ ክርስቲያን ተናናሽ ወንድሞችና እህቶች የማህበራዊ ህይወት የገዳም ህይወት የሚማሩ ሰልጣኞች አሉ። እዚህ ወይም እኛ ካንዲዴት ብለን እንጠራቸዋለን። ከወንዶቹ ማህበር አሉ፣ ከሴቶች ማህበር አሉ። በአጠቃላይ እዚህ ተቋም ውስጥ የሚገኘው የሰው ብዛት ማለትም ማህበራት አርባ ስድስት የሴቶች ገዳማት እና አስራ ሰባት የወንዶች ገዳማቶች ይገኙበታል። ብዙዎቹ ግን ይህንን ኢትዮጵያ ውስጥ ያለው ተቋም የሚጠቀሙት በብዛት ወጣ ለማለትም ለማይችሉት ሪስኮንሰርሽፕ አግኝቶ አንዳንድ ወጣ ድሮ ይሰለጠናሉ። ነገር ግን መሰረታዊ የሆነ ስልጠናዎችን እዚህ ነው የምናገኘው። ወይም በኢትዮጵያ አቆጣጠር 200 አለና 2002 እዚህ ተምር የሚወጠቡት ተማሪዎቹ በሲኤምአርኤስ በነበራቸው የአንድ ዓመት ቆይታ ወደ ገዳም ሕይወት ለመግባት የሚያስፈልግ የምንኩስና ሕይወት መሰረቶች ላይና ዓላማዎች ላይ ያተኮሩ ትምህርቶችን መማራቸውን በኢትዮጵያ ካቶሊካዊት ቤተ ክርስቲያን የገዳማት የበላይ አለቆች ጉባኤ ፕሬዚዳንት ክቡር አባ ኃይለማርያም መድህን ተናግረዋል። ገዳማዊ ህይወት የምንኩስና ህይወት መሰረቱን ላይ ነው፣ ምን ምን ዋና አላማዎች አሉት የሚሉትን እሱን በደንብ ጠለቅ ብለው እንዲያውቁ፣ ይህን ደግሞ መሰረት የሚያ መጽሐፍ ቅዱስ ላይ ስለሆነ መጽሐፍ ቅዱስ ላይ ደግሞ የተወሰነ እውቀት እንዲኖራቸው ተብሎ የሚማሩበት ትምህርት ነው። ዋናው እሱ ነው። እሱን ለመማር ግን ብዙ ጊዜ ሁሉ ጊዜ መሳሪያ ወይም ማቴሪያል ያስፈልጋልና ለዚህ ደግሞ ቋንቋ ነው። በተለይ ብዙ ጽሁፎች ያሉትን በእንግሊዝኛ ነው፣ እዚህ እንግሊዝኛውን የማወቃለን አሁን አሁን ደግሞ በተለይ በየአካባቢው በየራሱ ቋንቋ እየተማርክ አድገህ ስለምትመጣ ደግሞ አማርኛንም የማወቅም ትንሽ እያስቸገረ መጥተዋል። ከየአካባቢ ስመጣ ና አማርኛው ላይም ትንሽ አትኩሮት ይሰጣል። ግን ዋናው ግን አላማው የምንኩስና ህይወት መግቢያ ትምህርት ነው። በሲኤምአርስ ከ25 ዓመታት በላይ ያገለገሉት እህት አንጄላ በበኩላቸው በምንኩስና ህይወት ያገኙትን ልምድ ለታዳጊዎቹ በማካፈላቸው ደስተኛ መሆናቸውን ገልጸው ወደ ምንኩስና ህይወት ለመግባት እየተማሩ ያሉ ወጣቶች በአሁን ዘመን ከበፊት የተሻሉ የመማር እድሎች በመኖራቸው የተሰጣቸውን እድል በአግባቡ እንዲጠቀሙ መክረዋል። በተለይ በዚህ የሚማሩ ልጆቹ በጣም እድለኞች ናቸው። ለምሳሌ በእኛ ጊዜ ሀገራችን ይህ ብዙ ትምህርት አልነበረም። እነሱ ግን በጣም እድል ያገኘው። ለነሱ ምን ይላሉ መጀመሪያ መዝጋና ነው። ከነሱ ጋር በጣም ተደስ ይቻለ እነሱ ጋር እዚህ በሰማረስ ብቻ ሀያ አምስት አመት ነው ከነሱ ጋር መጀመሪያ ስክሪፕቸር አስተም ነበር። ከዛ በኋላ እንደጠየቁኝ ሁለተኛ ጊዜ ፕሬየር ከነሱ ጋር ፕሬየር ትማርናል ማለት አብረን። ለእኔ በጣም እድል ነበረ። ራሴ ክቡር አባ ኃይለማርያም መድህን በመጨረሻ ባስተላለፉት መልእክት ለእግዚአብሔር ያለንን ቦታና ግንኙነት ማስተካከል እንዲሁም ማደስ ያስፈልጋል ብለዋል። እግዚአብሔር የምንሰጠው ቦታ ትንሽ እሱ ላይ እና እንደ ትምህርት ክርስቶስ ትንሽ በደንብ አትኩሮት ቢሰጥ ለገዳም ሕይወት ተብሎ ብቻ አይደለም ለምእመናን ሕይወት ለቤተሰብ ሁሉ፣ ሁሉም ነገር ቁልፍ የሆነው ሁሉ ጊዜ የእኛ ሕይወት በእኛ ላይ ብቻ የሚወሰን አይደለም። ፈጣሪ አለ። ከፈጣሪት በኋላ ደግሞ እኛ እያንዳንዳቸው የምንሰራው ስላለ በነፃ የፈጠሩ ፈጣሪ ስላለ ያንን በተለይ ከእግዚአብሔር ጋር ለግ የግነትን እንዴት አድርገን ማሳደግ እንችል ነበር የሚለው ቦታ ማስተካከል የሚያስፈል፣ እሱ ከተስተካከለ የበለጠውን መሄድ እንችላለን። ስለዚህ እግዚአብሔር በእኔ ህይወት ላይ ምን ቦታ ነው ያለ ቅድሚ ያለው የሚል በዝግጅቱ ላይ በኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ ጠቅላይ ጻፊ የሆኑት ክቡር አባ ከተማ አስፋው፣ የሲኤምአርኤስ ሰብሳቢ ክቡር አባ ኃይለማርያም ምድን፣ ደናግል እንዲሁም እህቶችና ወንድሞች የተገኙ ሲሆን መርሃ ግብሩ በማዕከሉ የቋንቋ ስልጠና ለወሰዱ ሰልጣኞች ሰርተፍኬት በመስጠት ተጠናቋል።